አዎ ምክንያቱም መጀመሪያ የነበረው ውሃ ነው ብለኸኛል። ቦታም ሳይኖር ማለት ነው። መጀመሪያ የተፈጠረው ውሃ ነው ወላ ቦታ ነው? አይዋ ስለዚህ ውሃው መውጁዱን ቢላ መካን ነበር ማለት ነው። ውሃው ቆይ ቆይ ቆይ፣ ምሳሌውን ቶ ውሃው መውጁዱን ቢላ መካን ነበር ማለት ነው። ሽፍት፣ አላህም በምን እየወሰፍክ እንዳለህ ቆይ። ከማን ጋር እያመሳሰልክ ከምን ጋር እያመሳሰልከው እንደሆነ አየህ። መጀመሪያ የተፈጠረው ቦታ ነው ወይንስ ውሃ ነው? መልስ። በቃ ስለዚህ ውሃ ከሆነ የመጀመሪያ ፍጡር ውሃው ያለ ቦታ ነበር ማለት ነው። መውጅዱን ቢላ መካን። መረጃ አምጣ። አበጅቶለት አልካልክ መረጃ አምጣ። መጀመሪያ የተፈጠረው ውሃ ነው ብለኛል፣ ቦታ አይደለም። መጀመሪያ የተፈጠረው ነገር አስገኘን እኮ አላለን ሲል ማለት ነው። ገባኝ ገባኝ። ስለዚህ ውሃው ከቦታ በፊት ነው የተፈጠረው። ስለዚህ ውሃው ያለ ቦታ ነበር መውጅዱን ቢላ መካን ነበር ማለት ነው። ውሃው አላልኩም፣ አላልኩም፣ እኔ አላልኩም። ነገር ግን አንተ አላህን ስብሐነሁ ወተዓላ ከመክሉቅ ጋር እንደምታመሳስል እየነገርኩህ ነው። መውጅዱን ቢላ መካን ስትል፣ አላህ መውጅዱን ቢላ መካን ስትል ከማን ጋር እያመሳሰልክ እንደሆነ ተመልከት።

መውጁን ቢላ መካን ስትል አላህን ያጠራህ ከመሰለህ ውሃም የተፈጠረ አካባቢ ላይ ቦታ አልነበረም። ስለዚህ ውሃው መውጁን ቢላ መካን ነበረ። መጀመሪያ የተፈጠረው ፍጡር ምንድነው? ስለ ውሃን ያልከኝ ቦታ አይደለም። መጀመሪያ የተፈጠረው ፍጡር ውሃንም በቦታ አድርጎ ነው። ለምን ለምን ቆይ ቦታና ውሃ የለያየው ቤቱ ጋር ነበር ውሃው ላይ ነበር ታች ነበር በቀኝ ነበር በግራ ነበር ፊት ነበር ኋላ ነበር እስኪ ውሃው የት ነበር ውሃው ውሃው የት ነበር ፊት ነበር ኋላ ነበር በቀኝ ነበር በግራ ነበር የት ነበር አየህ አረፍት ያ ሸምሰዲን ስለዚህ ፍልስፍና አይደለም አየህ ዲን ላይ የሚያስፈልገው ፍልስፍና ሳይሆን ቁርአን ሐዲስ መከተል ነው

አገኘህ መውጅዱን ቢላ መካን ሚል አላህ ከአለማት የተብቃቃ ነው። አላህ መላይኮችን አልፈጠረም? ጠይብ፣ የስራ ድርሻ ሰጥቷቸው አልሰጣቸውም? ለመላይኮች ላተስረ ላተስረ ያሸምሰ ይ ይ አላህ ስብሐነ ወተዓላ ከአለማት የተብቃቃ ነው አልክ። ጥያቄ ጠየቅኩ። መልስ፣ መላኢኮችን አላህ ፈጥሯቸዋል፣ የስራ ድርሻ አላህ ሰጥቷቸዋል። ያ ማለት አላህ ከመላኢካ ይፈልጋል ማለት ነው? በቃ ስለዚህ፣ አየ አላህ ከአለማት አይፈልግም፣ ግን የተለያየ የስራ ድርሻ ያላቸው መላኢኮች አሉ። ያ ማለት ግን አላህ ከመላኢካ ይፈልጋል ማለት አይደለም። አላህ አርሽን ፈጥሯል፣ ከአርሹ በላይ ሆኗል፣ ከአርሽ ግን ምንም አይፈልግም። አላህ አላህ ከአርሽ በላይ ሆኗል፣ ከአርሽ ምንም አይፈልግም። አላህ አላህ ከዓለማት ባኢኑ ሚን ኸልቅህ ከፍጡራን ሁሉ ተላቆ፣ አላህ ካዕርሹ በላይ ከፍ ብሏል። አላህ ከማንም ምንም አይፈልግም፣ ግን ለራሱ ያጸደቀውን አጽድቅ ለራሱ ያጸደቀውን አጽድቅ ለራሱ ያጸደቀውን አጽድቅ። አላህ ከማንም ምንም አይፈልግም፣ ከማንም ምንም አይፈልግም የፈለ ያለ ቦታ ነው ስትል አድምጥ፣ አድምጥ ቆይ ቆይ ሸምሰዲን ቆይ ሸምሰዲን ቆይ ቆይ ቆይ ዋህደ ዋህደ ዋህደ ዋህደ አላህ ሱብሐነሁ ወተዓላ ያለ ቦታ ነው ስትል ጂሃን ወደ አላህ ከሰማያት በላይ ያቺ ጃርያ ያጸደቀችውን አላህ ለራሱ ቁርአን ላይ ያጸደቀውን ሐዲስ አይ ነብዩ አለይሂ ሰላቱ ወሰለም في حديث الإسراء والمعراج ያ ሁሉ ይሄ ሁሉ የቁርአንና የሐዲስ መረጃዎች ልትጋፋ አስበህ ከሆነ እቃወምሀለሁ። አይ አላህ ሱብሐነሁ ወተዓላ ያኒ ባኢኑ ሚን ኸልቅ ከፍጡራን ሁሉ ተላቆ ከፍ ብሏል ካልክ እንስማማለን። በዚህ ጂሃን ነፊ ካረክ ግን አንስማማም። የበላይነቱን ዛቱን ለመነጠል አወጣ። ዛቱን ለመነጠል አወጣ። የበላይ ስታጸድቅ ዛቱን ለመነጠል አወጣ። ሌላውን ተቀበለክ።